ታወቅተ የለ እንዴ? አሙ ነበር። አዎ፣ አደጋ ደርሶብህ የለ እንዴ? አውቀኸኛል። ለአኔ ራሚ በማርያም ሀይሚ ካልክ አውቀኸኛል ማለት ነው። ተነገጽኝ። የምር ምስማ፣ ታስታውሳለህ ትናንት ምን ምን ስታደርግ እንደዋልክ እየረስ አሰላም አለይኩም ራሕመቱላሂ በረካቱ። ውድና የተከበራችሁ ቻንል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በሌላ ቪዲዮ መጥቻለሁ በአዲስ ቪዲዮ እንግዲህ ሀይሚ ቤት ቪዲዮ ተለቀዋል። አስደንጋጭ ነገር ነው ብሩኬ በስለት ተወቅቶ ራስን ስተ ተስለት ተወቅተ ራስን አታውቅም እያለችው ነው እንግዲህ። ሀይሜ ምንም ነገር እየተሰማ አይደለም፣ ሐኪም ቤት መሄድ አለብህ እያለችው ነው። ኧረ እኔ ራሴን አውቃለሁ መኖኜ ነው፣ ሁሉም ሰው እንደዛ ይለኛል እያለ ነው እንግዲህ። ብሩኬ ቪዲዮ እስከ መጨረሻ አላየውም፣ ያው ትንሽ ኔትወርክ እያስቸገረኝ ስለሆነ ማለት ነው እንግዲህ ሀይሚና ብሩኬን ክፉ አይንካችሁ፣ መጥፎ ነገር አያጋጥማችሁ እያላችሁ እንግዲህ ጸሎት አርጉላቸው፣ ምንም ነገር እንዳያጋጥማቸው። ሀይሚ ብሎ ሲጠራት እኔን መሆኔን እንኳን አወቅ በጣም ተጨናኒቅ የነበረ ውፋዬ ያለችው እንግዲህ ሀይሚዬ ማለት ነው። እና ሰላም ይሆናል። ሀኪም ቤት ብትወስደው ጥሩ ነው እንግዲህ ብሩኬ፣ እንደዛ እያለ ነው እንግዲህ እኔ ምን መሎንኩም እየተሰማኝ አይደለም እያለ ነው። እሷ ግን ችግር ላይ ነው ያለከው፣ ሀኪም ቤት መሄድ አለብህ እያለችው ነው እንግዲህ፣ ብሩኬን ማለት ነው እንግዲህ፣ ክፉ አይካችሁ ማለት ነው። ሰላሙን ያምጣ፣ ሰላም ይሁን፣ ሰላሙን እንመኝላችኋለን እንጂ የሚያስደረግጥ ነገር ነው። እንደዚህ አይነት ፕራንክም ከሆነ ማለት ነው። ፕራንክ አይደለም ነገሩ፣ ፕራንክ አላለችም። ያው እንግዲህ የሚያጋጥም ነገር ከሰው ጋር ጣልቶም ሊሆን ይችላል። ምናምን ነው እንግዲህ ሰላማቸው ሰላማቸው ነው የምንመኘው እኛ። ማቼም ሁሌም ሰላማቸው ነው የምንመኘው በፍቅር ሲመጡ በደስታ በፈገግታ ሲመጡ እንጂ ታሞ ይሄ ነገር አጋጠማቸው እንደዚህ ሆኖ የችግር መጣ ሲሉ ይከፋናል ማለት ነው። እና ጸሎት አድርጉላቸው የጨረቃ ፋሚሊዎች፣ ለብሩክና ለሀይሚ ክፉ ክፉ አይንካችሁ ብላችሁ ክፉ ክፉ አይንካችሁ።